ምርቶች እንዴት ናችሁ? ሰላም ናችሁ? ሆይ ይህን በርበሬ በአረብ ኩሽና እያዘጋጀሁ ነው። ያው የምንገዛው በርበሬ በጣም ጥቁር ነው። ከውጭ የምንገዛው ማለት ነው። ምን እንደሚያደርጉበት አይታወቅም። እንላች ትንሽ እያምጥቼ ማለት ነው። ነጭ ሽንኩርትና ቀይ ሽንኩርት አርጌ እንደዚህ ድልስ አድርጌዋለሁ፣ በማሽን ማለት ነው። እና እናንተ የምትፈልጉ ካላችሁ ተጠቀሙበት፣ ስሩ እና እንደዚህ አድርጉ ነው። እና እንደዚች ሞቅ ሞቅ አደርጋታለሁ ማለት ነው። እና ሀበሻ ሶክ ስንገዛ ምን ምን እንዳለ አናውቅም፣ መቶም ጤና አይሰጠንም። እና ይኸውላችሁ ትንሽ ሞቅ ሞቅ አደርገዋለሁ በርበሬ ላይ የሚገባ ቅመም ካገኘሁም ያገኙትን ትንሽ ትንሽ ይከፍታለሁ ማለት ነው። እናንተን በዚህ አድርጋችሁ ተጠቀሙ። ያው ከውጭ እየገዛችሁ ምን ይኑረው ምን ይኑረው ስለማይታወቅ በአሁኑ ሰዓት በጣም ከባድ ነው ከውጭ የሚገዛ ነገር ማለት ነው። በጣም በጣም ንጹህ ነገር በቃ ማግኘት አልቻለም። እና ይሄንን በቃ የሀገራችን ዛላ በርበሬ የሚመስል ነው ያገኘሁት እና ሱፐርማርኬት እኔ በጣም ነው በርበሬ የምወደው። ሀበሻዊ ነገር በቃ ኢትዮጵያዊ የሆነ ምግብ በጣም ነው የምወደው። ሁሌ ቢሰጡኝ ራሱ በቃ አልዘላችም። ሽሮ ራሱ ማለት ነው ብቻ የሀበሻ ነገር ይሁን እና እንደዚህ አግኝቼ ነው ያመጣሁት። አንዳንድ ሱፐር ማርኬት ይገኛል። ታሽቶ ያመጣኋት ይችን ነው ግን ከዛ በላይ ማምጣችል ነገር በሞክረው ብዬ ይሄን ያመጣሁት እና ሞክሩት። እንግዲህ ያገኘሁትን ቅመም አርጌ ያለውን ያገኘሁትን ማለት ነው በርበሬ ላይ የሚገቡ ግን የተገኙትን ቤት ያሉትን አድርጌ ያለ እና እዚህ ጋ ደርሷል። ይሁላችሁ፣ በርበሬው እዚህ ጋ ደርሷል። በእውነት ከሮ ኪሎ ይበልጣል ብዬ አስባለሁ። ግን የገዛሁት እኔ አስር ብር ነው፣ እንትኑን ዛላውን ማለት ነው። ዛላ ታሽጎ ነው ያገኘሁት በርባርቴት እንዳጋጣሚ ሲሄድ ከአረጎቹ ጋር አገኘት። ይኸው ይኸው ምናምን ማርያምን በጣም ነው የሚጥመው ራሱ። እንዳንዴ ገላ እንዴ ምን እያረጉ እየፈጩ እየሸጡለት እን ይሞት። እንደዚህ እየፈጨን የምንጠቀም እንጂ አረጎች የሚያስጠቅሟችሁ ሽ ብለው የሚያሰሯችሁ። እንደዚህ በርበሪያቸውን ዝጅት አድርጎ በጣም ነው የሚጣፍጠው። የሆነ ራሱ በጣም ነው ደስ የሚለው። መቤቴ፣ በስላሴ ስም ዋው ነው ብቻ እና ተጠቀሙ። እናንተም እንደዚህ እያደረጋችሁ በሄል መፍጫን የፈጨሁት በነገራችሁ ላይ ቅመማ ቅመም ያለኝን ማለት ነው፣ ቤት ያገኘሁትን አድርጌበታለሁ። ትንሽ ትንሽ ጨውም አለው። ትንሽ ሞቅ ሞቅም አድርጌዋለሁ ገና ከመፈጨቱ በፊት። እና ይሄን ይመስላል።